ቤዛ፣ እኔ አላውቅም፣ ተውል በቃ እንደ እ እርግጠኛ ነኝ። ተረጋጋ። አሁን ሁለቱንም ስትይ ትይዣቸው እየመጣሁ ነው። ከዛ በፊት ግን የብሌን ድምፅ መስማት እፈልጋለሁ። ውድና የተከበራችሁ የበጎ ቤተሰቦችና የሰራተኛው አዴክ ድራማ ተከታታዮች እንደምን አላችሁ? ዛሬ ደግሞ በሰራተኛው አደይ ተከታታይ ድራማ መጥቼ ላችኋለሁ። ሰብስክራይብና ላይክ ማድረጋችሁን አትርሱ። አበረታቱኝ፣ ያግዙኝ ማለት ነው እንግዲህ ለፍቅር ቤዛ ትመጣና ናኦልን የት ነው የምታውቂው ስትል ትጠይቃታለች። ቤዛ ፍቅርን ማለት ነው እንግዲህ ፍቅር በመደንገጥ የመደንገጥ ስሜት ይታይባታል። ምን አገባሽ ስትል መልሳላታለች። ማለት ነው እንግዲህ እንደዚህ አይነት ነገር በምትመልስባት ሰዓት ይውልሽ፣ እኔና አንቺ ተመሳሳይ ችግር ውስጥ ያለን ይመስለኛል። ስለዚህ ይህን ችግር ተባብረንና ተመካክረን ተወያይተን ብንቀርፈው ይሻላል ስትል ቤዛ ለፍቅር ነግራታለች። ከዛ ፍቅር ናውልኮ ጓደኛዬ ነው የምን ተመሳሳይ ነገር እና ተመሳሳይ ወሬ ነው የምታወሪው? ወይስ የሰማሽው እና የምታውቂው ነገር አለሽ ስትል ለቤዛ ጠይቃታለች። ቤዛ ሁሉንም ነገር አውቃለሁ፣ ሁሉንም ነገር ሰምቻለሁ። ለማወቅም ማስረጃ ከፈለግሽ ሊዱ ያለችው ከናኦል ጋር እንደሆነ ነግርሻለሁ ስትል ቤዛ ነገረቻት ለፍቅር። ፍቅር ደግሞ ደንግጣ አንቺ ይህንን እንዴት አወቅሽ? እንዴት ልታውቂ ቻልሽ በምንስ ምክንያት ልታወቅ ይቻልሽ? ስትል አስደነገጠቻት። እንደዚህ ብላ በምትመልስባት ሰዓት ከዛ ቤዛ እኔኮ ቤዛ ነኝ ማን መስየሽ ነው? ሁሉንም ነገር አውቃለሁኝ ስትላት ፍቅር ብድግታረግና ና ናአወል እንደምታውቂው ያውቃል ይህን ሁላ ስትል፣ አዎ ያውቃል ስትል መልሳላታለች ቤዛ። ለፍቅር የሆነው ሆነና ፍቅር ለቤዛ ናዕውሉን ያወቅሽው፣ በደንብ ያወቅሽው አይመስለኝም። ብታውቂው እንደዚ ሃቲም ነበረ። ምክንያቱም እሱ አሳልፎ ለባለ ሀብት ይሸጠናል ስትል ነገረቻት። ቤዛ በመደንገጥ እንደ እሱ ይሄንን ስራ እንደሚሰራ ታውቂ ነበር ስትል ስትጠይቃት፣ አዎ ሊዱ፣ ለዛም ይሆናል እስካሁን ድረስ ያልሞተችውና ያለችው ስትል ፍቅር ለቤዛ ነገረቻት እና መለሰችላት። እሊዱ መታገት ላይ እንግዲህ የፍቅር እጅ እንዳለበት ሁላቸውም ጠርጥረዋታል፣ ያውቃሉም። እንደዛውም እንደማስረጃ የሚሆን ስትናገር ናኦልንም እንደምትጠረጥረውም እንደምትፈራውንም ለቤዛ ስትናገር እንግዲህ አዴይ ከጎን ከኋላ ሆና ስትሰማት ነበር። እንግዲህ ይህንን ስትሰማ የነበረው አዴይ ናኦልን ሊዱን እንደወሰዳት እርግጠኛ ስትሆን ልክ ናኦል ወደ ክላስ ሲመጣ በድንጋጤ እንደምን ፈለግ ምን ሆንክ? እንደምነዋደኝ ተደናገጥሽ? ፈራሽኝ? ንሳ ምን ሆነች ነው ብሎ ቢጠይቃትም፣ አይ አይ፣ አልፈራሁም፣ አይ አይደነገጥኩም። እሺ፣ ለማንኛውም እነ ቤዛ እነፍቅር የለውም እንደ ቤት ውስጥ ሳሎን ባዶ ነው ሲላት፣ አይ አሉ ተኝታዊ የሆነ አረ ማለቴ አሉ አሉ ስትልም ተደናግጣ ትመልስለታለች። ለማንኛውም እሱ በአስባ አስባ በየ በየክፍሉ እየፈለገ እየዞረ ሲፈልጋቸው ልክ አንድኛው ክፍል ሲገባና በር መቆለፍ ያለበት በር ላይ ሲገባላት እዛ ግብት ሲል ከኋላው መተቀስ ብላ በሩን ቆለፍ ስታደርግበት አዴ የምሻል እንዲ ክፈችልኝ፣ እኔ ሰአት የለኝም የመጨቃጨቂያ አንቺ ጋር የመቆያ እዚ ተቆል ሰአት የለኝም፣ ክፈችልኝ ቢላትም ሊዱን ካላመጣህና፣ ሊዱን ካላወጣህ፣ ካለችበት ካላመጣሃት ከዚህ ክፍል መውጣት ይቅርና ከዚህ ክፍል ከዚህ ቤት መውጣት ይናፍቅሃል፣ ስትል አዴይ ለናኦል ትነግረዋለች። ናኦልም በምሬትና በመሰላቸት አዴይ ክፈችልኝ፣ ካላመንሽኝ መንሽኝ ሊዱ አለች ይላታል። አለች ልዱ ካለች እሺ ሊዱን ስታመጣ ታትወጣለህ ወይም ደግሞ ሊዱን ካላመጣህና ሊዱን አለችበት ካልነገርከኝ ፖሊስ ሲመጣና እጅህን አንጠልጥሎ ሲወስድህ ትናገራለህ፣ ወይም ያለችበት ቦታ ወስደህን እኛ እናመጣታለን ስትል አዴይ ለናኦል ትነግረዋለች። ናኦልም ይህ ፖሊስ የሚለው ድምፅ ሲያስፈራው እሺ በቃ ፍቺኝ፣ አውጭኝ ከዚህ እኔ አመጣታለሁ፣ እንደውም እሷን በህይወትም አለችም አልሞተችም ስለዚህ አሁን ከዚህ አውጭኝ፣ ሰዓት አትግደይብኝ፣ ሰዓት እያለቀ ነው። እነ እኔ እዚህ ከቆየሁኝ እሷ በህይወት ላትኖር ትችላለች። የኔ እዚህ መቆየት የእሷን ህይወት ይጎዳዋል። ስለዚህ ከዚህ ከክላስ አውጭኝ ባክሽን አደ፣ እንዳትጸጸች ሊዱ ትጎዳለች። እኔ እዚህ በመቆየት የቢራትም ቢያስፈራራትም እምቢ ብላለች። ጨክና ቤቱን እንደቆለፈች ንገ፣ እሺ ቤቱን ክፈችልኝና ልንገርሽ ሲላትም አይ እና እነ ባርኮት ሲመጡ ትናገራለህ ወይም እዚህ ሆኖ የሚያገኙ ስትለው፣ እንግዲህ ናውል ሲፈራ አይ ችግር የለውም። እኔ ላንቺ ልንገርሽ አንቺ ካላመንሽኝ፣ ይጀሽ ልሂድና አንቺ ሊዱን ይዘሽ ትመጫለሽ። እኔን ብቻ ከዚህ አውጭኝ ሲላት ናኡል እንደዚህ ብሎ ሲናገር እንግዲህ አደይ አመነችው እና በሩን ከፈተችለት ልክ ወደዛንኛው ዛንኛው ቤት እንደሄደች ወደ ሊድ ወዴ ያታገተችበት ቤት እንደሄደች ናኡል ክፍሉን ዝግት ያረግና ሲተቃቀፉና ሲሳሳሙ ወደዛ ተቀመጭ ብሎ አሁን ትልቁ ወጥመድ ውስጥ ገብተሻል። እጅግ በጣም አድርጌ አዝናለሁ። አንቺ ያሰብሽውና የመጣሽበት ዓላማ ሌላ፣ ግን እኔ አስብ ያመጣሁሽ ለነገር ሌላ ብሎ አስደንግጧታል። ለማንኛውም ልብስሽን ቀያይሪና ተዘጋጂ ሲል ወር ወላት ልብሷ ነው ለአዴ። እንግዲህ አዴይም ሊዱም ልብሳቸውን እንዲቀያይሩና ለተጠሩበትና ለተፈለጉት ጉዳይ እንዲዘጋጁ ነግሯቸዋል ማለት ነው። ናውል ከባድ ሰው እንደሆነ አሳይቷቸዋል። ናውል እዘንልን፣ እባክህን፣ እህት የለህም ቤተሰብ የለህም፣ አያሳዝንህም? የእኛ ህይወት አያስደነግጥህም የኛ ህይወት መበላሸት አያሳስብህም? ቢሉትም እንደዚህ አይነት አንጀት የሚበላ ወሬ መስማት እንደማይፈልግ በተደጋጋሚ ለሊዱ ሲነግራት አይተናል። ለማንኛውም እንግዲህ ቤተሰብ ባርኮት እና ደቭ አንድ ላይ በተቀመጡበት ደቭ፣ ይህ እዚህ ነገር ውስጥ የፍቅር እጅ ካለበት፣ ባርኮት እኔ ይቅርታ አርግልኝ፣ ፍቅርን አልምራትም አልተዋትም አሳልፌ እንደምሰጣት ካሁኑ ወቅልኝ ሲል ደብ ለባርኮት ነግሮታል። ባርኮት እንግዲች እኔም እልሀለሁኝ ቃሌን አላጥፍም የእኔ እህት ፍቅር ይዚህ ውስጥ እዚህ ነገር ውስጥ እጇ ካለበት እጇ ኖሮበት ከሆነ በውሳኔህ ጣልቃና በመካከላችሁ እማካከልህ አልገባም የፈለግከውን ነገር ታደርጋለህ ብሎታል። ለዛም ነው እንግዲች ልክ ሰራተኛዋ አዴ ጠፍታ ጠፋች ስትባል እንግዲህ ጉሮሮዋን እንደያዛት ደብ አይተናል። ጉሮሮዋን ይዞ ፍቅርን አንቻ እዚህ ነገር ውስጥ አለሽበት ወይስ የለሽበትም? ይሄ ነገር ምንድን ነው? እውነቱን ትነግርኛለሽ ወይስ አትነግርኝም? የናኦልስ ቤት የት ነው? ምክንያቱም ናኦልን እሷ ስለሆነች ያመጣችው። እሷን ብዙዎቹ ተጠያቂ ነው የሚያደርጓት። አሁንም ቢሆን እዳውና መከራው ከፍቅር ላይ አያገልም፣ ምክንያቱም ወንድም ይሁን ሴትም ወንድሞቿ የሚሆኑ ማንም እሷ ላይ ነው ነገሩ ያዘነበለባት ማለት ነው። ለማንኛውም ቤተሰብ፣ ለቤቴ አዲስ ከሆናችሁ ሰብስክራይብ ና ላይክ ማድረጋችሁን አትርሱ። ሰብስክራይብ እና ላይክ እያደረጋችሁ ለመታበረታቱኝ እና ለምታግዙኝ ጀዛኩሙላሁ ኸይረን። እወዳችኋለሁ። ሰላም አሌይኩም።